ደንበኛችን የውጭ ሀገር ጉዞውን ለሕክምና፣ ለዓለም አቀፍ ስብሰባ፣ ወይም ለጉብኝት አቅደው የውጭ ምንዛሬ ክፍያውን ቀላል የሚያደርግሎት መላ እያሰቡ ነው? ሀሳቡ አይግባው ሲንቄ ባንክ በደረሱበት የዓለም ክፍል በፖስት ማሽኖች ክፍያ ለመፈጸም ኤቲኤም ለመጠቀም በኦንላይን ግብይት ለማካሄድ ወይም ማንኛውም የውጭ ክፍያ በቀላሉ ለመፈጸም እንዲሁም ሀገር ቤት ሆኖ የሚፈልጉትን ዕቃ ከውጭ ለመግዛት የሚያስችሎትን የቅድመ ክፍያ ጉዞ ማስተርካርድ አዘጋጅቶሎታል። ዛሬውን ወደ ባንካችን ቅርንጫፎች ጎራ በማለት ጉዞትን፣ ምቹ ክፍያውን ቀላል የሚያደርግሎትን ሲንቄ የጉዞ ማስተርካርድ አገልግሎትን ይጠቀሙ። ሲንቄ ባንክ በአንድነት ወደ ስኬት። ስንቄ ባንክ የስፖርት ዘገባችን የክብር አጋር ነው። እንዴት አምሽታችኋል? ክብራት ተመልካቾቻችን ለኢቲቪ 57 ወደያዝ ናቸው ስፖርታዊ መረጃዎች እናልፋለን። እሱባለው ተሾመ ነኝ። የኢትዮጵያ ብሔራዊ ቡድን በመጨረሻ ሁለት የዓለም ዋንጫ ማጣሪያ ጨዋታዎች የተጠቀመው ተጭኖ የመጫወት የጨዋታ መንገድ ከመቼውም ጊዜ በተሻለ ውጤታማ እንደሚያደርገው መገንዘባቸውን የቡድኑ አሰልጣኝ መሳይ ተፈሪ ተናገሩ። አሰልጣኙ ጊኒ ቢሳውን አንድ ለምንም ያሸነፉበት የማያባራ ጫና በመፍጠር እንደሆነ አስገንዝቧል። ቡድኑ ረዥም ርቀት ሳይጓዝ ሩዋንዳ ላይ በደጋፊዎች ታጅቦ መጫወቱም ለድሉ ጉልህ ድርሻ እንዳለውም ተናግረዋል። ሩዋንዳ ላይ የነበረው ጌም አንዱ ጥሩ ጎን ከዚህ የሄድንበት ከጉዞም አንጻር ዲስታንሱ በጣም ቅርብ ነው፣ ርቀቱ አጭር ነው። አንዱ ካየሁት ጥሩ ነገር እሱ ነው። እንደዚሁም በእለቱ በነበረ ዘጠኝ ሰዓት ነው የነበረው ጨዋታ፣ የአየር ሁኔታውም ጥሩ ነው፣ መጫወቻ ሜዳውም በጣም ጥሩ ነው። ከዚያ ውጭ ደግሞ ኢትዮጵያኖች ወደ ሜዳ ገብተው ሲደግፉን ነበር። እሱም አንድ አቅም ነው የሆነን። ከዛ ውጭ ያው እንግዲህ እነዚህ አሁን በአስቸጋሪ ጊዜ ነው አብዛኛውን ጌሞች ያደረግ ናቸው። ምናልባት አሁን ሌሎች ቅድም ወንድሜ እንደገለጸው ነገሮችን በደንብ አድርጎ ለይቶ ማየትም ያስፈልጋል። ከዚህ በተለይ ከሜዳ ጋር ተያይዞ የሚኖሩ አድቫንቴጆች ቀላል አይደሉም። ተጋጣሚ ተጭኖ የመጫወት የጨዋታ ዘይቤ በቀጣይም በወጥነት የሚተገብሩት እንደሆነ አሰልጣኙ አንስተዋል። ለዚህም ይረዳ ዘንድ ለወጣት ተጫዋቾች የተሻለ እድል እንሰጣለን ሲሉም እንዲሁ ተናግሯል። ተጭኖ የመጫወት አቀራረብ ታላላቅ ቡድኖች የሚተገብሩት ነው ብሎ መደምደም ስህተት ነው ሲሉም ተደምጠዋል። ታክቲካሊም ከሌላ ጊዜ በተለየ በጣም ግልጽ በሆነ በዚህ መንገድ መሄድ አለብን። ፕሬስ አድርገን መጫወት አለብን። ከመጀመሪያው ጀምሮ ከእኛ ካለን እኛ ኢትዮጵያውያን ካለን ብዙ ነገር አንጻርና ከነሱ እነሱ ጥንካሬ ምንድን ነው እኛ ጋር ያለን ኳሊቲዎች ምንድን ናቸው ከሚለው ተነስተን ለዘላቂ ለአንድ ጌም ታሳቢ ያደረግ ነው አይደለም ከዘላቂ አንፃር ይሄን በደንብ አድርገን አውጀን ነው የገባ ነው ስንሰራም የነበረው እንጫን እንጫን ከዛ ጋር ተያይዞ እንጫን ውስጥ ብዙ በተግባር የሚተገበሩ ብዙ ነገሮች አሉ በሽግግርም በድለይን ግን በኦፍሳይድ ትራፕ ውስጥም ከፕሬሲንግ ጋር ተያይዞ ሲሰሩ የሚሰሩ ብዙ ነገሮች አሉ። ስለዚህ እነዚህ ነገሮች እዛ ሩዋንዳ ላይ የነበረውን ነገር ተደማምሮ የተሻለ ነገር እንዲመጣ አድርጓል። የኢትዮጵያ ዋንጫ የመጀመሪያ ዙር ጨዋታዎች ዛሬ ይፋ ተደርጓል። የምድብ ሀ ቡድኖች የመጀመሪያ ዙር ጨዋታዎች ሀዋሳ ላይ ሲደረጉ፣ ቡራዩ ክፍለ ከተማ ከጋሞ ጭንቻ፣ ባቱ ከተማ ከቤንች ማጂ ቡና፣ አቃቂ ቃሊቲ ክፍለ ከተማ ከነቀምቴ ከተማ ቦሌ ክፍለ ከተማ ከንብና፣ ሀረር ከተማ ከሻሸመኔ ከተማ ይገናኛሉ። ጅማ ላይ በሚደረጉት የሁለተኛ ምድብ ጨዋታዎች ንፋስ ስልክ ላፍቶ ክፍለ ከተማ ካላባ ከተማ፣ መንጌ በንሻንጉል ከደሴ ከተማ፣ አዲስ አበባ ከተማ ከቢሾፍቱ ከተማ ና ሶሎዳድዋ ከደብረ ብርሃን ከተማ ይጫወታሉ። የካ ክፍለ ከተማ ቦዲቲ ከተማ ና ሱሉልታ ከተማ በኢትዮጵያ ዋንጫ በቀጥታ ወደ ሁለተኛ ዙሪያ ያለፉ ክለቦች መሆናቸው ተገልጿል። የከፍተኛ ሊግ ምድብ እንዲሁ ይፋ ተደርጓል። የ2018 የኢትዮጵያ ከፍተኛ ሊግ በሁለት ምድብ በተከፈሉ 20 ክለቦች መካከል ይደረጋል። ዛሬ በኢትዮጵያ እግር ኳስ ፌዴሬሽን ይፋ በተደረገው የምድብ ድልድል የምድብ ሀ ጨዋታዎች በሐዋሳ የምድብ ለቡድ ደግሞ በጅማ ከተሞች አስተናጋጅነት ይካሄዳሉ። በመጀመሪያው ምድብ ባለፈው ዓመት በየምድባቸው ተፎካካሪ የነበሩት ንብ ነቀምቴ ከተማ፣ ቤንች ማጂ ቡና ና ወደ ሊጉ ባደገበት ዓመት የወረደው ሻሸመኔ ከተማ ይገናኛሉ። በሁለተኛው ምድብ በ2017 የውድድር ዓመት በአንድ ምድብ ወደ ፕሪሚየር ሊግ ለማደግ ከፍተኛ ፉክክር ያደረጉት ደሴ ከተማና ሀላባ ከተማ በድጋሚ ተገናኝተዋል። የከፍተኛ ሊግ ውድድሮች ጥቅምት 15 እንደሚጀምሩ ፌዴሬሽኑ አሳውቋል። በዝርዝርና በትንታኔ ወደምንመለከተው የመጀመሪያ ጉዳይ ስናልፍ የኢትዮጵያ ሴቶች ብሔራዊ ቡድን ከ14 ዓመታት በኋላ ሞሮኮ ለምታዘጋጀው የ2026 የሴቶች አፍሪካ ዋንጫ ለማለፍ 180 ደቂቃ ብቻ ቀርቶታል። ሉሲዎች ወደ ዳሬ ሰላም አቅንቶ ጥቅምት 12 ከታንዛኒያ ሴቶች ብሔራዊ ቡድን ጋር ላለባቸው የመጀመሪያ ጨዋታ ዝግጅታቸውን ያደረጉ ይገኛሉ። ምህረት ተስፋዬ ተጨማሪ ያላት ከአስራ አራት ዓመታት በፊት የኢትዮጵያ ሴቶች ብሔራዊ ቡድን ሉሲዎቹ አንድ ትልቅ ታሪክ መስራት ችለው ነበረ። ይህም ታሪክ ደግሞ የታንዛኒያ ብሔራዊ ቡድንን ለአፍሪካ ዋንጫ የማጣሪያ ጨዋታ ማለት ነው። በመጨረሻ ጨዋታ የታንዛኒያ ብሔራዊ ቡድንን በማሸነፍ ለሁለት ሺ አራቱ የደቡብ አፍሪካ ላዘጋጀችው የአፍሪካ ዋንጫ በማለፍ ተሳትፎን ማድረግ ችሎ ነበር ኢትዮጵያ ይናቶራት አለው የሁለት ሺህ አራቱን የአፍሪካ ዋንጫ እናስታውስ። በተለይ ደግሞ ያኔ የኢትዮጵያ ብሔራዊ ቡድን ታሪካዊ የሆኑ ተጫዋቾች በቡድኑ የተካተቱበት ነበር። እንደ ብርቱካን ገብረ ክርስቶስ፣ ራውዳ አሊ፣ ቱቱ በላይ እንደዚሁም ደግሞ ብሩክታዊት ግርማ የመሳሰሉ ተጫዋቾች የነበሩበት ቡድን ነበር። በተለይ ታንዛኒያን አሸንፈው ደቡብ አፍሪካ ባዘጋጀችው የሁለት ሺህ አራት የአፍሪካ ዋንጫ ላይ ሲሳተፉ ማለት ነው። በምድብ አንድ ላይ ጠንካራ ከነበሩት እንደነ ጋና አዘጋ ደቡብ አፍሪካ እንደዚሁም ደግሞ ዚምባብዌ ከመሳሰሉ አገራት ጋር ነበር ተደልድ ላይ የነበረው። ምድቧንም ደግሞ እንደዚሁ ጋናን ተከትላ ማለፍ ትችል ነበር፣ አራት ነጥቦችን በመያዝ በግብ ክፍያ በመብለጥ በጥሎ ማለፍ ላይ ከናይጄሪያ ከተሸነፈች በኋላ ለደረጃ ጨዋታ ደግሞ የተገናኘችው ከጋና ብሔራዊ ቡድን ጋር ነበር። በጋና ተሸነፋ ሶስተኛ ደረጃን ብታጣም ግን አራተኛ ደረጃን በመያዝ ግን ትልቅ ታሪክን ያኔ በ2004 ላይ ሉሲዎቹ ማስመዝገብ ችለው ነበር። ታሪኳ ታሪኳ ታሪኳ ታሪክ ሰራች። ከ14 ዓመታት በኋላ ደግሞ ሞሮኮ ለምታዘጋጀው የ2026 የሴቶች አፍሪካ ዋንጫ ለመሳተፍ አዲሱ ትውልድ ደግሞ በአዲስ አሰልጣኝ በአሰልጣኝ ዮሴፍ ገብረወልድ እየተመሩ ደግሞ ከ14 ዓመታት በኋላ ደግሞ አዲስ ታሪክ ለማጻፍ ተሰናድተዋል። ይህ ወሳኝ ጨዋታ ደግሞ የሚያደርጉት ያኔ ለ2004ቱ የአፍሪካ ዋንጫ ለማለፍ የመጨረሻ ጨዋታቸውን ያደረጉት ከታንዛኒያ ብሔራዊ ቡድን ነበረ። ዘንድሮም እንግዲህ ለ2026 ሞሮኮ ለምታዘጋጀው የአፍሪካ ዋንጫ ለማለፍ የሚጫወቱት ከታንዛኒያ ብሔራዊ ቡድን ጋር ነው ማለት ነው። ተጋጣሚያቸውን ታንዛኒያን ያማከለ ልምምዶችን እያከናወኑ ይገኛሉ። እንደዚሁም ደግሞ በእርግጥ አሰልጣኝ ዮሴፍ ገብረወልድ ለቡድኑ አሸናፊ ያደርገኛል የሚሉትን አጫዋወት ይዘው በዚህ ልምምዶችን እያደረጉ ነው የሚገኙት። በተለይም ደግሞ ከታዘብኳቸው ቡድኑ ፖሴሽን ቤዝድ ያደረገ እግር ኳስን ሊጫወት እንደሚችል በሚጠቁም መልኩ ያንን አይነት ዝግጅት ያደርጉ ተመልክቻለሁ። እንደዚህም ደግሞ ከሚያደርጓቸው ወይም እያደረጓቸው ከሚገኙ ዝግጅቶች መካከል ደግሞ ሌላኛው ፊዚካል ናቸው። ፊዚካል አጫዋወትን ይመርጣሉ፣ ረጃጅም ኳሶችን ይመርጣሉ ተብለው ከሚታወቁ ብሔራዊ ቡድኖች መካከል አንዱ የታንዛኒያ ብሔራዊ ቡድን ነው ማለት ነው። ታዲያ ሉሲዎቹ ወይም ቡድኑ ደግሞ ይህንን ያማከለ ዝግጅቶችንም እያደረገ ነው የሚገኘው። በተለይም ያለፉትንም እንደዚሁ ልምምድ ማድረግ ከጀመረበት ጊዜም ጀምሮ የአካል ብቃት ላይ ያተኮረ ስልጠናዎችን እንደዚሁ እያደረገ ነው የሚገኘው። ከዛ ባለፈም ደግሞ የረጃጅም ኳሶችን፣ ሴት ፒሶችን ወይም የቆሙ ኳሶችን ተጋጣሚዎችን እንዴት ማቆም ይቻላል መከላከል ይቻላል በሚለውም እንደዚሁ ልምምዳቸውን እያደረጉ ነው የሚገኙ። እንደዚሁም ደግሞ ወደ ሶስት የሚደርሱ በተለይ ደግሞ የዝግጅት ወይም ደግሞ የወዳጅነት ጨዋታዎችን ከተለያዩ ቡድኖች ጋር ማድረግ ችለዋል ማለት ነው። 24 ተጫዋቾችን ይዞ ቡድኑ እንደምትመለከቱት እንግዲህ ዝግጅቱን እያከናወነ ነው የሚገኘው። ወደ ታንዛኒያ ቡድኑ ሰኞ በሰኞ የሚያቀና ነው የሚሆነው። ጥቅምት 12 ደግሞ እዛው ታንዛኒያ ላይ የመጀመሪያ ጨዋታውን የሚያከናውን ነው የሚሆነው። በጉዳት ላይ የነበረው የአርሰናሉ የመስመር ተከላካይ የሆነው ሄንካፔ ወደ ልምምድ መመለሱ ተገልጿል። የመድፈኞቹ ተከላካይ በሻምፒዮንስ ሊግ ከአትሌቲኮ ቪልባው ጋር በነበረ ጨዋታ መጎዳቱ ሲታወስ፣ ተጫዋቹ በዛሬው የአርሰናል ልምምድ ላይ መሳተፉ ተነግሯል። ኢኳዶራዊ ተጫዋች ከባየር ሊቨርኩሰን ጋር በነበረበት ወቅት የብሽሽት ቀዶ ጥገና አድርጎ እንደነበረና ጉዳቱ በድጋሚ ተከስቶ እንደነበረ የተናገሩት የአርሰናሉ አሰልጣኝ ማይካኤል አርቴታ አሁን ኢንካፔ በሙሉ ጤንነት መመለሱንና ለፉላሙ ጨዋታ ዝግጁ መሆኑን ተናግሯል። በሌላ በኩል ቤንዋይት የቡድኑ ልምምድ አለመስራቱ ተዘግቧል። የፕሪምየር ሊጉ መሪ አርሰናል የፊታችን ቅዳሜ ከፉላም ጋር የሊግ ጨዋታውን ያደርጋል። ክብራት ተመልካቾቻችን ለኢቲቪ 57 ለሰዓቱ የያዝናቸው ስፖርታዊ ዘገባዎች ይህን ይመስሉ ነበር። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን።